በባለፈው ቪዲዮ ስለ ምስራቅ አፍሪካ አንጻራዊና ፍጹማዊ መገኛ ተምራችኋል። የባለፈውን ቪዲዮ ያላያችሁ ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ምስራቅ አፍሪካ ከአፍሪካ በስተ ምስራቅ አቅጣጫ የሚገኙ ሀገራት በሙሉ ናቸው። ይህ ክልል የአፍሪካ ቀንድ ሀገራት መገኛ ክልልም ነው። የአፍሪካ ቀንድ ሀገራት የሚባሉት ደግሞ ኢትዮጵያ፣ ኤርትራ፣ ጅቡቲና ሶማሊያ ናቸው። ህንድ ውቅያኖስ ምስራቅ አፍሪካን በስፋት የሚያዋስነው ውሃማ አካል ነው። ሰላም በዚህ ቪዲዮ ደግሞ የባለፈውን የቪዲዮ ትምህርት ለማጠናከር የሚያግዝ ጥያቄዎችን እንሰራለን። የሚከተሉትን የምርጫ ጥያቄዎች እንስራ። በመጀመሪያ አንደኛ የአቢ ቋሚ መስመር ስንት ዲግሪ ላይ ይገኛል? ሀ 90፣ ለ 60፣ ሐምሩ ሀ 0፣ መ 180 የአቢ ቋሚ መስመር ወይም ታላቁ ሜሪዲያን እየተባለ የሚጠራው ከሰሜን ወደ ደቡብ ወይንም ከደቡብ ወደ ሰሜን ይሰመራል። ልኬቱም 0 ዲግሪ ነው። ስለዚህ መልሱ ሐመር ውሃ ነው ማለት ነው። ሁለተኛ የቋሚ መስመሮች አጠቃላይ ብዛት ስንት ነው? ሀ 360 ለ 180 ሐመር ውሃ 90 መ 60 ቋሚ መስመሮች አጠቃላይ ብዛታቸው 360 ሲሆኑ በምስራቅ 180፣ በምዕራብ ደግሞ 180 መስመሮች ይገኛሉ። በቋሚ መስመሮች መካከል ያለውን ልዩነት ደግሞ የምንለካው በኬንትሮስ ነው። ስለዚህ መልሱ ሃ ነው ማለት ነው። ሶስተኛ የአርክቲክ ክበብ የሚገኘው ሃ ሰሜን ንፍቀ ክበብ፣ ለደቡብ ንፍቀ ክበብ፣ ሀመሩሃ ምዕራብ ንፍቀ ክበብ፣ መ ምስራቅ ንፍቀ ክበብ። የአርክቲክ ክበብ የሚገኘው በሰሜናዊ ንፍቀ ክበብ አቅጣጫ ሲሆን ልኬቱም 66 አንድ ሁለተኛ ዲግሪ ነው። ስለዚህ መልሱ ሀ ነው ማለት ነው። አራተኛ የካንሰር መስመር የሚገኘው በስንት ዲግሪ ነው? ሰሜን የካንሰር መስመር የሚገኘው በሰሜን ንፍቀ ክበብ ሲሆን መገኛውም በልኬት 23 1 ሁለተኛ ዲግሪ ነው ስለዚህ በልሱ ሀ ነው ማለት ነው በጣም አሪፍ አሁን ደግሞ የሚከተለውን ካርታ በመመልከት በካርታው ላይ የተሰጡ ነጥቦችን ወይም ቦታዎችን ፍጹማዊ መገኛ ማመልከት ነው። ለምሳሌ ከነጥብ ሀ፣ ነጥብ ለ፣ ነጥብ ሐ፣ ነጥብ መ እና ነጥብ ሰ በካርታው ላይ እንደሚከተለው ተሰጥቶናል። የእነዚህም ቦታዎች አንፃራዊ መገኛ በትክክል መናገር መቻል ወይም በዲግሪ መናገር ማለት ነው። ለምሳሌ ሀ 10 ዲግሪ ኬክሮስ እና 20 ዲግሪ ምዕራብ ኬንትሮስ ላይ ይገኛል። ለደግሞ 0 ዲግሪ ኬክሮስ እና 0 ዲግሪ ኬንትሮስ ላይ ይገኛል። ሐመሩ ኋ ደግሞ 20 ዲግሪ ሰሜን ኬክሮስ እና 10 ዲግሪ ምዕራብ ኬንትሮስ ላይ ይገኛል። መ ወይም ነጥብ መ ደግሞ 30 ዲግሪ ደቡብ ኬክሮስ እና 10 ዲግሪ ምዕራብ ኬንትሮስ ላይ ይገኛል። ሰ 10 ዲግሪ ሰሜን ኬክሮስ እና 20 ዲግሪ ምስራቅ ኬንትሮስ ላይ ይገኛል። ስድስተኛ ጥያቄ ደግሞ ለምድር ወገብ በጣም ቅርብ የሆነው ቦታ የቱ ነው ይለናል። ያ ማለት ለምድር ወገብ የቀረበው ቦታ ነጥብ ለ ወይም ቦታ ለ ነው ይህም ማለት ነጥብ ለ በዜሮ ዲግሪ ኬክሮስ እና ዜሮ ዲግሪ ኬንትሮስ ላይ ይገኛል። ስለዚህ ለምድር ወገብ በጣም ቅርቡ እንደውም ምድር ወገብ ላይ ያለው ቦታ ነው ማለት ነው። ለ ሰባተኛ፣ በምስራቅ ንፍቀ ክበብ የሚገኙ ቦታዎች ወይም ነጥቦች ሀና ሰ ናቸው። ምክንያቱም ሀና ሰን በካርታ ላይ እንደምንመለከታቸው የሚገኙት በምስራቁ ንፍቀ ክበባ ስለሆነ ሀና ሰ በምስራቅ ንፍቀ ክበብ የሚገኙ ቦታዎች ወይም ነጥቦች ናቸው። ካርታውን እንደምናየው ማለት ነው። ስምንተኛ በምዕራብ ንፍቀ ክበብ የሚገኙ ቦታዎች ወይም ነጥቦች ሃናመ ናቸው። ሃናመ በምዕራብ ንፍቀ ክበብ የሚገኙ ቦታዎች ናቸው። አሁን ደግሞ የሚከተለውን የአፍሪካ ካርታ በመመልከት የሚከተሉትን ሀገራት ፍጹማዊ መገኛ በትክክል እንናገር ኢትዮጵያ በ3 ከ3 ዲግሪ እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 ዲግሪ እስከ 48 ዲግሪ ምስራቅ ኬንትሮስ ላይ ትገኛለች። የኤርትራም ከ12 ዲግሪ እስከ 18 ዲግሪ ሰሜን ኬክሮስ እና ከ36 ዲግሪ እስከ 44 ዲግሪ ምስራቅ ኬንትሮስ ላይ ትገኛለች። ሶማሊያም ከ12 ዲግሪ ሰሜን እና 2 ዲግሪ 2 ዲግሪ ደቡብ ኬክሮስ እና 41 ዲግሪ እስከ 51 ዲግሪ ምስራቅ ኬንትሮስ ላይ ትገኛለች። ኬንያም ደግሞ ከ5 ዲግሪ ሰሜን እና 4 ዲግሪ ደቡብ ኬክሮስ እና 35 ዲግሪ እስከ 41 ዲግሪ ምስራቅ ኬንትሮስ ላይ ትገኛለች። ጅቡቲ ደግሞ ከ12 ዲግሪ እስከ 19 ዲግሪ ሰሜን ኬክሮስ እና ከ43 ዲግሪ እስከ 44 ዲግሪ ምስራቅ ኬንትሮስ ትገኛለች። ሌሎቹም የአፍሪካ ሀገራት ፍጹማዊ መገኛ በካርታው ላይ እያነበባችሁ ልክ እንደነዚህ ሁሉ መናገር ትችላላችሁ።